ኢየሱስ የሚለው ስም ከያዝኩ ለዛ ነው። ለነፍስ ነው እያልኩ እየነገርኩ ያለው። አንድ ጊዜ አንድ ጊዜ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ ስለ ወንጌል የማያውቁ ልጆች ምናምን አስገብተህ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ ናና ተመካከር ብሎ ከቀራ አንተ ነው። ለምንድ ነው ስለ ወንጌል የማያውቁ ልጆች አስገብተህ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንህ ነው? አዎ አንተ ኦፎ ቀጠር ቀጥሬ አርቀረም አንተ ሰሰው ሰላሳ ሺህ ሰው ቁጭ ብሎ አንተ እየጠበቀ አሁን አደለም አልፎ አልቃ ነው። ሪፍሻው ሳይፈጠር በፊት ታቅ አለ ቀኑን እሱን እንደ ጥያቄ አድርገህ ጠይቀኝ። ግን ደግሞ በቃ እውነት ከሆነ እውነት ከሆነ መካከል ከፈላግ ወንጌልም የአቁ ልጆችን አስገብተ አውራ። የአቁ ልጆችን አስገብተ ዝም ብለ ካታውራ ጅል ዮሐንስ ወንጌል አንድ ክፈትልኝ። ዮሐንስ ወንጌል ይሄ ሊወጣ ነው ሊወጣ ስለሆነ፣ ይሄን ሴፍ የተባለው ምን ማለት ነው? ሴፍ ማለት እኮ የእግዚአብሔር ካለው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ፣ የሙስሊሞች ጉራዴ አይደለም። አባቴ ሴፍ የተባለ የእግዚአብሔር ካለው አውጣ። ኤፌሶን፣ ኤፌሶን ስድስት አስራ ሰባት አውጣ፣ ቶሎ በል ይቀኛል ከዛ ራስህ ትመልሳለህ አውጣ አውጣው ጎራዴ ብለሃል አይደለ አሁን አውጣ አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ ሴፋችን ሴፋችን የኢየሱስ ክርስቶስ አውጣ እኮ አውጣ ነው አልከውት እኮ አውጣ ኤፌሶን ስድስት ቁጥር አስራ ሰባት አውጣ አውጣ እንደ አሁኑ ማለት ነው

ቆይ የሴፉን እንትኑ ማለት የሴፉ ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብኝ። መጀመሪያ እኮ መጀመሪያ አውጣ አው መጽሐፍ አውጣ፣ መረጃው ነው። ውራ ፍቀድ ልኝ፣ ጎራዴ አይደለም። አሁን አውጣ የምለው ቃል አውጣና፣ እኔ ልውጣ። የቱ ጋር ዮሐንስ ወንጌል ሦስት አስራ ዘጠኝ አውጣ ና እስቲ አውጣኝ፣ አውጣኝ። ችግር የለም ከነበብ በኋላ ማስረጃ ስቃል ማስረጃ እነግርሃለሁ። እሱ ራሱ ይነግራል ች

እውነቱ የሚያደርጉ ግን ስራሁ እግዚአብሔር የግዚብር ተደርጓል እንዲሁም ሆኗል። ይገለጥ ዘንድ ወደ ብርሃን ይመጣሃል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣት አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም ኔ የምለው ነገሩ ኑ ወደ ብርሃኑ ተመላለሱ እና ያ ክፉ ስራ ትታችሁን ጌታችን አምላክችን ኢየሱስ ክርስቶስ ጌ ጀቤ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ በዳ ገባ አረተው አረተው አረተው አረተው። ጸጋው የበዛላችሁ ታስቃላችሁ። ሰላም ነው። ቤት ነው። እንደምን ያስቃሉ? እውነት ቤቴም የሚመጡ ፋ ያሉ ሰዎች ናቸው። ዛሬው አንተ ስማ፣ ሰላም ነው ፋሚሊንም ሁሉንም ሰላም ብያለው ክብር ስፋ አለን በጌታ ነህ እንደ እኛ ያው ሁላችንም በጌታ ነን እኮ። አንተም በጌታ ነን። ከጌታ ውጭ የሆነ ሰው የለም፣ ታውቃለህ። ከጌታ ውጭ የሆነ ሴጣን ብቻ ነው። እኔ የምልህ ማታም በቤቲ ነበርኩኝ ቢዚ ነህ እንደ ሰላሳ አደረሰ ብዙ ጊዜ እከታተላለሁ። ማታም በቤት ይደበርኩኝ አንዳንዴ ያው ሁሌ ያው ጥያቄ ብቻ ሳይሆን አንዳንዴ ያጨውት የሚገባ ሰውም አለ። አሁን የወረደች ወይታችን ታጨውታለች በጣም ግን፣ አንተ አንዳንዴ ትምህርትን ስከታተል ውስጤን የሚነካ ነገር ብኖር የጌታ ሰዎች ጸጋው የበዛላችሁ የምትለው ለምንድን ነው? ምን ማለት አስበ ነው? በጸሎት ላይ እነሱ ይረግሙና ሊሰድቡና ጸሎት እናደርግላቸዋለን። በጸሎት ነው የሚረግማችሁ፣ መርቀም አይደል የሚለው ቃሉ አይሰማም። አሁን ይመጣል ድምፅ። ሲመርቁ አይደል የሚለው ቃሉ። እነሱ ይረግሙና ሊሰድቡና ለእኛን መርቃቸዋል ጌታ። ለዛ ነው የጌታ ሰው ጸጋ ይብዛላችሁ ምትለው። በጸጋው የሚኖር እንጃ። ለምሳሌ ከበታች ያለው በጸጋው ነው የሚኖረው። ፋሚሊን አሁንም ድጋሚ ፎሎ እንዲያደርጉኝ እጠይቃለሁ። በቲቲ እና እኔ የምልህ ሁሌ አንድ ጥያቄ የሚሆንልኝ ነገር አለ በውስጥ ይቅርታ አድርግልኝ። ይቻላል ለመጠየቅ ካልሆነ ላሽ ብዬ እወርዳለሁ ነው እና ሲማሪ፣ እኔ አስተማሪ አይደለሁም በእርግጥ

ሲሰማ ሴቶችን ሁሌ እንደጎዳቸው ነገር ሰማለው። እና ከዛ ውስጥ ትንሽ የያስኩትን መረጃ አለኝም በአውራ ደስ ይላል እና ሌላውን በመረጃ ስለማልማጣ መረጃ ስለሌለኝ፣ በኋላ እንዳልሸነፍ ትንሽ አፍሬ ከሚወድ ከሚሄድ አንድን ሚስት ባሏ ወደ አልጋ አንድ ሚስት ባሏ ወደ አልጋ ሲጠራት ሳትመታ ስትቀር ወደ አልጋው ሳትሄድ ስትቀር ሌሊቱን ሙሉ መላእክት ይረግሟታል ይላል እና ይሄ እንዴት አያችሁ? እንዴት አየህ? በአንተ አስተምሮም እንደ ቁርአንም እንደ ሀዲስም እንዴት ነው ለምሳሌ ትንሽ ጥያቄው ግልጽ ነው። እየገባህ ነው ጨርስ ብዬ ነው ዩ እና፣ አሁን ለምሳሌ ይች ሴት ምናልባት በቀኗ በሌላ ችግር ወይም ውዷ ላይሆን ቀራ ላይሆን ትችላለች። እሷን ወደ አልጋ ስጋ ብዛት እሷ ሳትመጣ ስትቀር ማለት ረግሟታል የምለው ነገር እንዴት ነው? አልተጨቆነችም ወይ ሴቲቱ? እዚህ ጋ ሴቶችን አልጨቆናቸውም ወይ? እንዴት አያህ ብዬ ልጠይቅ ብዬ ነው። መልካም፣ በጣም ጥሩ እሺ፣ አንድ ይሄ በነገራችን ላይ በወንድም በሴትም ላይ ነው። እሺ፣ አንዱ በሌላው ላይ ግዴታ ነው። አንዱ ሌላውን ያለ ምንም ምክንያት ከዚያ ነገር እንቢዲ ላይ አይገባም። ምክንያታዊ ከሆነች ግን ሀቅ አላት። ለምሳሌ የወር አበባ ደም ላይ ከሆነች የወሊድ ደም ላይ ከሆነች፣ ልክ እንዲሁ ደግሞ በዚያ ሰዓት ካልተመቻት ታሳውቀው ይሄን ነገር ሀቅ አላት። ያለምንም ምክንያት ምንም ምክንያት ሳይኖራት

በቁርአን ወይ ከሐዲስ ማስረጃ ጀምርላችሁ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ለሁለመ ዐለይኩም ወዐለይሂን ወዐለይኩም ብሏል በእናንተ ላይ ያለ በነርሱ ላይ ያለ በነርሱም ላይ ያለ በእናንተ ላይ ያለ ብሏል ይሄ ነው እሱ ምክንያት አይከሆንም ምክንያቱ ሊናገር ይገባል በዚህ በዚህ ምክንያት ብሎ ይሰጥ ይገባል እሷም ልክ እንደዛ እና ይሄ ነው ታዲያ ለምንድነው ሐዲሱ እርሷን አስመልክቶ የመጣው የሚለው ስንመጣ ጊዜ የእስላምን ጥበበኛነት ትረዳላችሁ ወላሂ ኢስላም የጥበብ ሃይማኖት መሆኑ አምላክ እንዴት ጠብቦ እንደደነገገው ትረዳላችሁ። ለምንድን ነው በእርሷ ላይ አስመልክቶ ትዕዛዙ የመጣው? እንቢ ካለች ሚስት ለምን አለ። ምክንያቱም አሁን ከአንተ አንደበት ላረጋግጥልህ ለግንኙነት የሚጠየቀው ወንድ ልጅ ነው ወይንስ ሴት ልጅ ነች የምትጠየቀው? ባል ሚስት ነው የሚጠይቀው ወይንስ ሚስት ባሏ ነው የምትጠይቀው? በአብዛኛው ማለት ነው ማን ነው ይሄን ነገር የሚፈልገው እና የሚጠይቅ ነው? ተጠያቂው ማን ነች? ሴት ነች አለ አንው አይ አለ ሴት ስለሆነች የምትጠየቀው ትዕዛዙ ማንን አስመልክቶ መጣ? እርሷን ቢእንዳትል ዘንድ እርሷን አስመልክቶ መጣ። ሱ አለ ጠያቂው ማን ነው? ባ ተጠያቂ ሴት ልጅ ነች። ስለዚህ ወንድ ልጅ ሚስቱ ጠይቀው እምቢ ብትል ቢኖረው ሐዲቱ አያስኬድም ነበር። ምክንያቱም ሴት ልጅ በአብዛኛው አጠይቅምና ወንድ ልጅ ማን ነው የሚጠይቀው? ወንድ ልጅ ሴትን ነው የሚጠይቀው። ስለዚህ ሐዲቱ ማንን አስመልክቶ መምጣት ያለበት? እርሷን አስመልክቶ ነው መምጣት ያለበት። ታቸው ነ እርሷን አስመልክቶ ነው መምጣት ያለበት። ይሄ ነው ውሃ ምን ሕክመት ስላ ከስላም ትበኛ ለምሳሌ ሌላ ቦታ ላይ ልክ እንዲሁ ወንዶችን እንዲህ አድርግ ብሎ ያዛ፣ ሴትንም ይመለከታል። በአብዛኛው ግን ያ ነገር ተጠሪነቱ ትኩረት ሊያስፈልግ የሚገባ ወንድ ልጅ ስለሆነ በወንድ አስመልክቶ ያመጣል። እና ስለዚህ ወንድም ሴትም እኩል ሀቅ ነው ያላቸው።

ሰዓቱን ጥሩ ምድር ላይ ካልሆነች ስታስረዳው ግን ሌላ ጥያቄ አለ። አሁን እዚ ጋር ሶሪ ማለት ከታች ሙት አድርግልኝ እንድጨርስና አሁን እዚ ጋር ለዚህ ሳይዝብም ትምህርት እንደሆን ለምሳሌ ሴት ወንድ ጠይቋት፣ እሷ ወደ አልጋ እንቢ ካለች መላእክት ረግሞታል የሚለው አሁን እዚህ ጋር ወንድ እንብብል ሴት ፈልጋ ወንድ ወንድ የግድ ያለምንም ምክንያት ወንድ ሊቀርም ይችላል። ወንዱ እንዴት ነው መላእክት ረግሞታል? ወይ መረጃ ይኖራል ለዚህ ህዝብ ትምህርት እንደሆን ወንዱንም ራሱ ቢካላ ያሉት እርግማን ይሰፍንበታል። አላህ ስብሃናሁ ወተዓላ በቁርአን ላይ ለሚስቶቻችሁ ላይ ያላቸው ሀቅ ሁሉ በእናንተ ላይ አለ እያለ ይናገራል። ወለሁነ ለእነርሱ አለላቸው ሚስሉ ለዚ ዐለይሂነ በእነርሱ ላይ ባላቸው ያለባቸው ልክ፣ ቢልመዕሩፍ በታወቀው መንገድ በእነርሱ ላይ ያለው በእናንተ ላይ በእናንተ ላይ ያለው በእነርሱ ላይ አለ ብሎ ተናግሯል። ለእነርሱም ሀቅ አላቸው በእነርሱ ላይ ባለው ልክ ይላል በእርሷ ላይ ምን ሀቅ አለህ ከተባለ ግንኙነት እርሷን በዚያው ልክ በአንተ ላይ ሀቅ አላት። ያለ ያን ነገር እምቢ ካለች እሷ ረግማታ እንደምለው ከሀዲሱ በእርግማኑ በአንተ ላይ ይዞራል ማለት ነው። ግን በቁርአን በሀዲሱም ላይ በእናንተ ላይ ያለው በእነርሱ ላይ አለ ብሎ በጥቅል አላህ ሱብሃነ ወተዓላ ማለት ነው። እኛም በእርሷ ላይ አለ፣ ነገር ግን በአንተ ላይ እንደሚመለስ እንደሚኖራት ተናግረው። ሌላ ጊዜ ሌላ ጥያቄ ሲኖረኝ ብቅ እላለሁ። አመሰግናለሁ። ብዙ ሰው ተምሯል ብዬ ተስፋ አደርጋለሁ። አብሽር አብሽር አብሽር። በዚሁ አንፃር ልጠይቅህ መጽሐፍ ቅዱስ ላይ፣ ፈቃደኛ ነህ? ምን አልከኝ? መጽሐፍ ቅዱስ ላይ በዚሁ አንፃር አንድ ጥያቄ ልጠይቅህ። የሚችል አይመስለኝም። ተማሪ መቼስ አይችልም ብዬ ነው ተስፋ የሚያደርገው። አሁን ለምሳሌ ይህን ጥያቄ ራሱ የጠየኩት ሰምቼ ነው። ሰው ሲያወራ ሰምቼ ነው። ካልቸር ችግር የለም ግን፣ እኔ አሁን አንድ መልእክት ላስተላልፍ። ለምሳሌ ቅድም እዚህ ጋር የምታወራው እህታችን ምንም መረጃ ሳይኖራት ምንም ሳትችል መታ እያወራች ነው። አሁን ለምሳሌ ከዚህም ሙስሊም እይቶቻችን ወንድሞቻችን ስታንቤት ሄደው ማችል ክላደርገው ክርስትና ወይ ሃይማኖትን ለማስነካት ያለ መረጃ ሄደው የሚያወሩት ነገር ጥሩ አይደለም። እዚህም መጥተው እዛም መጥተው አሁን እኔ ያለ መረጃ ምንም ብቀጥፍ ጥሩ አይደለም ብዬ ነው እሰንባለ መጽሐፍ ቅዱስ ላይ በክርስትና ሴት ልጅ ስታገባ ድንግል ካልሆነች ቀጥቅጣችሁ ግደሏት ይላል እግዚአብሔር። ለምን ትላለህ? ድንግል ካልሆነች ቀጥቅጣችሁ ግደሏት በድንጋይ ሕዝቡ ሁሉ ማህበሩ ሁሉ ተሰብስቦ ይውገራት በድንጋይ እረ፣ እዚህ አምቢቤም አላውቅም። ጠይቄ እመጣለሁ። ምን ችግር ላስነብብህ፣ እንትን አለህ። ምን አልከኝ? ላስነብብህ ከቅድሙም ጀምረን መረጃ አልተጠያየቅንም። እኔንም መረጃ አምጣ አላልክም። እኔም መረጃ አልጠየኩህም። ግንብ ብለህ አስረ አልቻልኩም፣ አልችልም አምጠብለኛል አለልህም፣ ችግር የለም። እኔ ሀዲቱን ስለማውቀው አንተ ለመረዳት እንደመጣ ስላወቅኩኝ አምጣ ብያለሁ። አልቀ አንተ አሁን ለሙግትና ለጭቅጭቅ መተህ በነበር አውጣልህ ነበር። ነገር ግን እኔ ሰዎች እዚህ ሲመጡ፣ ቀድም መጀመሪያ ከንግግራቸው አነባቸዋለሁ። ለማወቅ ለመረዳት የሚመጣ ሰው አለ። ይህ ሰው ሀሳቡን ብቻ ይገረኝ፣ እኔ ሀዲቱን ስለማውቀው ከጭንቅላት ያነብለታል። ለመጨጋጨቅ የሚመጣ አይነት ሰው አለ። ለመሳሪያ የሚመጣ ሰው አለ። እንዲህ አይነቶችን ደግሞ እንዳመጣጣቸው አስተናግዳቸዋለሁ። ገና ገና ስትናገር አነባዋለን። አሁን ሴት ልጅ በክርስትና ስታገባ ጊዜ ድንግል ካልሆነች ጠጥቅጣችሁ ግደሏት ይላል። ይሄን እንዴት ነው የምታየው? እንደ መጽሐፍ ቅዱስ አስተምረው። እንግዲህ ቦታውን አልችልም። ያው የሚያውቁትን የሚችሉትን ጠይቄ መጥቼ ቢያስረዳ ያሻለሁ። እንደሱ ይሻላል፣ ይሻላል ከሚቀጡ ሃይማኖትን ከሚያስናቃ ጠይቄ ማጣለውን ችግር አለ። ሌላ ጊዜ አስረዳሃለሁ። አብስር፣ በቃ ችግር የለውም። እሺ፣ ከታች ያለሁ ልጅ ምን ትላለህ? ይህን ሴት ልጅ ስታገባ ድንግል ካልሆነች ቀጥቅጣቸው ግደሏት ያለውን እግዚአብሔር ምን ትላለህ? ኳስ እኮ ኦኬ፣ መጀመሪያ ግን እመጣበታለን። ግን የሆነ ጥያቄ ልጠይቅህና ወይም ደግሞ ማስረጃ ሳይኝ የዚህም ማስረጃ ሳይኝ ዘዳግም 22 ዘዳግም 22 ዘዳግም 22 ያ 23 ምን ይላል? ዘዳግም 22፣ እሺ። እሱን አይደለም። ቁጥር ስንት ላይ ላርግለ 13 አሁን በደንብ ተከታተለ ለአንብ ፈጠን አንድ ብዬሽ ጊዜ ለመቆጠብ ከኔ ጋና ኳስኮ ኳስኮ ከአንተ ጋር ነኝ። እሺ፣ አሁን አዳምጠኝ። ማናቸውም ሰው ሚስት ቢያገባ ከደረሰባትን በኋላ ቢጠላት የነውር ነገር አውርቶ የእች ሴት እኔ ሚስት አድርጌ አገባኋት በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት፣ መጀመሪያ ስለባል ነው የሚናገረው ድንግል ላትም ብሎ ስሟን ቢያጠፋ ይላል ከዚ ስለ ሚስት ይናገራል እንቀጥላለን ከመጀመሪያው ለመንጎል ለብዬ ነው የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ወደ ተቀመጡ ወደ ሽማግሌዎች ያምጧት የብላቴናይቱም አባት ሽማግሌዎችን እኔ ለዚህ ልጅ እኔ ለዚህ ሰው ልጅ እንዳርጉለት እርሱም ጠላት እነሆም በልጅህ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት የልጅን ምልክት ይኸው ይበላቸው በከተማ ሽማግሌዎች ፊት ልብሱን ይዘርጋል የዚያችን ከተማ ሽማግሌዎች ያን ሰው ወስደው ይግረፉት። እንግዲህ ስሟን ካጠፋ ማለት ነው። በእስራኤል ድንግል ላይ ክፉ ስም አምጥቷል እና መቶ የብር ሰቅል ያስከፍሉት፣ ለብላቴናይቱም አባት ይስጡት። እርሷ ሚስት ትሆነው፣ በእድሜውም ዘመን ሁሉ ሊፈታት አይገባውም አለ። አሁን ደግሞ ስለሴቷ ሊያወራ ነው። ነገሩ ግን እውነት ቢሆን በብላቴናይቱም ድንግልናዋ ባይገኝ እና ተመለስ። ኳስኩ አለ፣ ኳስኩ አለ፣ እየሰማው ነው እየሰማሁ ነው እኔ እያየሁ ነገሩ ግን እውነት ቢሆን በብላቴናይቱን ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ደጅ አውጧት። በእስራኤልም ዘንድ የማይገባውን ነገር አድርጋለች እና በአባቷም ቤት አመንዝራለችና የከተማዋ ሰዎች እስክት ሞት ድረስ በድንጋይ ይውገሯት። ያሰላ እንዲሁም ክፉን ነገር ከመካከልህ ታስወግዳለህ። ይ ሴት ድንግልና ባይገኝ ስታገባ ጊዜ ወግራችሁ ግደሏት ይል እግዚአብሔር ቅጥቅጣ ትገደላለች። ኦኬ ከማግባቷ ማለት አግብታ ድጋሜ ፈታ ነው ይች ሴት ወይስ ለመጀመሪያ ጊዜ ስታገባ ድንግል ሆና ባትገኝ ነው የሚል። እሱ አንተ የያዘው ችግር የለውም። ነገር ግን ስታገባ ጊዜ ድንግል ካልሆነች ቅጥቅጣቸው ግደሏት ይላል። ምንትላለን እኮ ማለት ይቺ ሴት በምን መጀመሪያ በምን ብታገባ ነው ያለ? ማለት አሁን በእኛ በኦርቶዶክስ ማግባት ሲጀመር በአራት ይከፈላል። ማለት በቁርባን አለ፣ በተክሊል አለ፣ ከዛ በኖርማል ሰርግ አለ። በየትኛው ብታገባ ነው ያለ? ስለ እሱ አላስቀመጠም። በቁርባን ምናምን አላለም። እዚህ ጋር አሁን ዋናው ጥያቄ ምንድን ነው? ድንግልናዋ ባይገኝ እስክትሞት ድረስ ቀጥቅጣት፣ ጉገሯት፣ ክደሏት ይላል። ይሄ ፍርድ እንዴት ነው? አንተ ትክክል ነው ብለህ ታምናለህ? በሴት ልጅ ላይ ድንግልና ለምሳሌ ሴት ልጅ ሴት ልጅ ብታገባ ድንግል ካልሆነች ቀጥቅጣችሁ ግደሏት አይባል። በቃ ሰውየ አልፈለገም አደለ? ላስ ካልፈለገ ነገር አልፈለግኩም ብለህ ትናገራለህ እንጂ ቀጥቅጣችሁ ግደሏት የሚል ፍርድ የለም። ድንግልና ስላልሆነች ሴት ምን ትላለህ? ማለት እንደኛ እንግዲህ እኔ ካለ ስኪል ሴት ልጅ ድንግል ካልሆነች በእውነቱ ቀጥቅጣችሁ ግደሏት የሚለውን አሁን ዛሬ ነው የሰማሁት። ዛሬ ነው የሰማሁት። እዚህ ደግሞ ሴት ልጅን አቃጥላችሁ ግደሉ ይላል። እግዚአብሔር ሕግ አውጥቷል፣ ሴት ልጅ እንድትቃጠል። ምን ትላለህ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ተረክሰዋለች፣ በእሳት ትቃጠል ይላል። እያሰላ ምን ትላለህ? ሴት ልጅን ከነ ህይወቷ መለኮስ፣ ማቃጠል ሕግ አለ መጽሐፍ ቅዱስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ዩዓቲቡ ቢናር ኢላ ረቡ ናር አሉ። በእሳት ማንም ሊቀጣ አይገባም ህይወት ያለውን ነገር የእሳት ጌታ የሆነው አላህ ሲቀር የተንሳኤ ቀን ነው። ያም ሰዎች ወደ ጋነም ሲገቡ ጊዜ እንጂ ማናቸው ይታፈላለች። በሰማያዊ ምድር። በነገራችን ላይ አሁን አንተና እኔ እያወራን ያለው ነው ነገር ማለት አንተ እኔን የማሸነፍ ወይም እኔ አንተን ተከራ የማሸነፍ ሳይሆን የሆነ እውነታውን ወደ መረዳት ለመምጣት እኮ ወደ እኔ ለመረዳት። እሺ ይቅርታ፣ ግን ካቋረጥኩ ይቅርታ። መቀጠል ትችላለህ። ግን አንዴ ልናገር ነገር ተናገር ብችል የካህን ልጅም እራሷን በግልሙትና ብታሰክር እኮ ይሄ ማለት ትቃጠል ይላል ትቃጠል፣ በሰማይ በሰማያዊ ማለት እዚሁ ምድር ላይ ያቃጥላችሁ ግደሏት ነው የሚል ወይንስ በሰማይ ደጅ በገሃነብ ትቃጠላለች ነው የሚለውን መረዳት አለብን። አሁን ምክንያቱም የእኛ መጽሐፍ ቅዱስ በራሳችን አይደለም እና እናንተ ማለት ሙስሊሞች፣ አሁን እንዲሁ በጣም ልታነቡ ትችላላችሁ። የኛ መጽሐፍ ቅዱስ ግን ሊከብዳችሁ ይችላል ትርጉሙ። ምክንያቱም የእኛ አባቶች ለራሱ ረቂቅ ነው። በነገራችን ላይ የኛ መጽሐፍ ቅዱስ ማንም የሚፈጠው አይደለም እና ትቃጠል ሲል ሲል በመንግስተ ሰማያት ነው እንደሱ ምንድን ማስረጃ ጠብቀኝ

እግዚአብሔር አይሰማም ልጆች፣ እግዚአብሔር ምን አለ? ለልጅቱ አባት ሰው በቃ ሄዶ አምሳ ብር ይስጥና ልጅቱን ያጠቃልና የወሰዳት ነው። እሺ ምን ላይ ነበር? እስኪ የቅድሙን ንገሪ። ይቅርታ አገር ወንጌሉን ንገሪ ሪ ዘለዋይን፣ እሺ በቃ ሌላ ጥያቄ ልቀይርልሀ። እሺ እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ፣ ሁለት ሰዎች ቢጥ አለው አለ የአንደኛው ሰው ሚስት ለባሏ ግዛ ባሏም ከየሚመጣውን ሰው ሄዳ ብልቱን ብትይዘው በእጇ እጇን ቁረጧት ይላል እግዚአብሔር። እጇ ትሰየፋለች። ምን ትላለህ?